ገጥሟችሁ ከሆነ ደግሞ ፈቢማ ከሰበት አይዜኩም በእጆቻችሁ የሰራችኋቸው ወንጀሎች፣ ጥፋቶች ቢሆን እንጂ ከመሬት ተነስተንማ አንበድላችሁም ይላል። እሱንም አዛኝ ቸር ረሂም ከሪም አደላ አላ ሰብሃነ ወተዓላ ወያዕፉ ዐን ከፊር ዘሎ ዘሎ አልፎን ጠብቆን በጣም ድምር ስናልፍ ስናበዛው ተመለሱ እንጂ ብሎ ቆንጠጥ ያረገን ቢሆን እንጂ

ምን አድርጎ ነው ነውላ? ስታየው ቀልብ የማይወደው ሰው ለምን አድርገ ነው? ምንም አላረገ እኮ። ለምንድነው የምጠላው? ሀምዚ የለም። ዝንብ አይተው የምጠላው ሰው የሆነ ነገር አክት ሲያደርግ ነ። እንዲሁም ዝም ብላ ምስሉን አይተህ ይሄ ሰው ደስ አላለኝ፣ አክቱ ራሱ ማለት ምን አገናኝ ምን አረገህ ባክቱ አንተን። አይ ወይ አካሄዱ አይመቸኝም፣ ወይ አስተያየቱ አይመቸኝም። እንደዚያ አይተህ ግን ኦብዌስሊ አለ ማጆች ብዙ ሰዎች ላይ አይተህ የምትወደውም ሰው እንዳለው ሆኖ እንዲሁ አይተህ ዝም ብሎ የምትወደው ሰው እንደሱም አለ፣ የምትወደውም አለ፣ የምጠላውም አለ። ለ ቴኒስ ላይሲንግ ዘ ቴሪ ኦፍ ቴኒስ ላይሲንግ በጣም ነበር የተደነኩት፣ ፎር ፈርስት ታይም ሳገኘው እና የሰው ልጅ ማለት ነው። ለምሳሌ የሆነ ሰው አይተህ የምጠላው ማለት ነው አንተ ማታቀው ግን ሰውየው ላይ ኖቲስ ያደረገው ነገር አለ፣ አይምሮ ከዚህ በፊት ከሆነ ነገር ጋር ሪሌት ያደረገው ማለት ነው። ለምሳሌ እንዲሁ አይተህ የጠላኸው ፎር ደ ፈርስት ታይም የእሱ አይነት ሸሚዝ የለበሰ ሰው አስቀይመዋል ከዚህ በፊት፣ አንተ ረስተኸዋል፣ ማይንድ ግን ሪጅስተር አድሮ አስቀምጦታል። አኗሪ ወይ ይህችን ሸሚዝ ቀይራ ገባና ሰውየውን ስታይ፣ አንተ ኮ ለምን እንደጠላኸው እኮ ምናምን አታቅም። ግን ማይንድ ቲንስ ላይሲንግ ማለት ኤቲን ስላይስ ኦፍ ኢንፎርሜሽን ማለት ነው። ቲን ያው ቀጭን ነው፣ ስላይስ ማለት የሆነች ቆረጠች ነገር ነው። እቺን ኢንፎርሜሽን ይወስድና ኢሎጂካሊ ፕሮሰስ አድርጎ ይወስናል። ጥላው ይልሃል፣ ጥለዋል። ከዛ እንደዚህ አይነቶች ደግሞ ስትቀርባቸው ወዳቸው ደግሞ አታውቅም። ስትቀርባቸው እኮ ሎጂካል መሆን ስትጀምር ማለት ነው። ያኛው ፕሮሰስ ሎጂካል ኢሞሽናል ፕሮሰስ ነው። ይዘው ቲን ስላይሲንግ ኢሞሽናል ነው። ያ ማለት አውጥቶ አውርዶ ኦኬ